አይነ በሲሮ አፍቃሪ ከሚለው ታሪክ ከክፍል አስራ ሶስት የቀጠለ አህመድን በደስታ በአሚን ተቀበላቸው። በዚህ መሃል ጥበቃው አበራ ወደ እነሱ ከተፋለና እንዲህ አላቸው፣ ጋሼ በሩ ተንኳክቶ ስከፍት ትላንት እዚህ በር ካልትሚ እዚህ በር ካልትሚ የላኩት ከነ ግብረ አበሮቹ ቆሟል እዛው ባሉበት ልከልትማቸው፣ ወይስ እንዴት ነው ላስገባቸው? አለና የነ ኤልያስን መምጣት አረዳቸው። የሆስፒታሉ ግቢ በሰዎች ተጨናንቋል። የመቶ ሰማኒያ ሰባት ማየት የተሳናቸው ሰዎች እና እነሱን ሊደግፉ በመጡ አጃቢ ቤተሰቦቻቸው በዶክተሮችና በዶክተሮችና በሌሎቹም ጢም ብሎ ሞልቷል። አሰላሙ አለይኩም ወረህምቱላ በረካቱ። ደህና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እንደተለመደው ወደ ቻናሌ ተከስቻለሁ። አነ በሲሮ አፍቃሪ የሚለው ታሪክ ክፍል አስራ ሶስት ቀጣዩን ማለት ነው። መድረኩ ላይ ጮክ አድርጎ እጣውን የሚናገር እጣውን ለሚያወጣው ሰው የእጣውን ወረቀት የሚያቀብልና እጣውን የሚያወጣው ዋናው የሆስፒታሉ ባለቤት ናቸው። የእጣ ማውጣት ስራ ተጀምሯል። ሁሉም በዝምታ ሰፍኖ ነው። የሆስፒታሉ ባለቤት ለእድለኛ አምስት ሰዎች የሚያወጣውን ወረቀት የሚያነበው የሚያነበው ስም በጉጉት ይጠብቃሉ። ሁሉም በየሃይማኖቱ ዱአና ጸሎት ተያይዞታል። ሱለይማን እና እማም በጭንቀት ውስጥ በላብ ተጠምቀዋል። ሱለይማን አይኖቹ ከበሩለትና እጣው ከደረሰው እንዴት አድርጎ ከመሪም ጋር ውብና ተወዳጅ ህይወት እንደሚኖር አዲስ የምስጋና ህይወት ጀምሯል። የለዩለት የለየለት የፍቅር ዓለም ውስጥ እልም ብሎ እንደሚገባ በሀሳብ ሆኖ በመሳል ከሆስፒታሉ ወጥቶ ሌላ ቦታ ሄዷል። እጣው መነገር ጀመረ። የሆስፒታሉ ኃላፊ እጁን ወደ እጣው ሰዶ የመጀመሪያውን ወረቀት አወጣ። ማይክሮፎን የያዘው መድረክ አስተዋዋቂው ከኃላፊ ወረቀቱን እየተቀበለ ስሞችን ያነባል። የመጀመሪያው እጣ ወጣ። የመጀመሪያው እጣ የወጣለት ሀና አብርሃም ነች። የሁለት ዓመት ሕጻን ገና እንቦቀቅላ። ቤተሰቦቿ በደስታ እና በጩኸት አካባቢውን አወዱት። ቀጥሎ ዝምታው መልሶ ሰፈነ። ሁለተኛው ሰው ወጣ። እትዬ አበራሽ የስልሳ ዓመት እናት። የእሳቸውም ቤተሰብ እንዲሁ በጭብጨባ ቦታውን አቀለጠው። የእጣ አወጣጥ ሥርዓቱ ቀጥሏል። ሁሉም ልቡ ፈርቷል። ሶስተኛው ሰው ወጣ። ሶስተኛው ሰው ደግሞ አቶ ኡስማን ሆነ። ማየት መሳኑ ሳይጋርደው የስምንተኛ ክፍል አስተማሪ በመሆን ትውልድ የሚያንጸው አቶ ኡስማን። የሁሉም ልብ ፈርቷል። ብዙዎች ተስፋ በማድረግና ተስፋ በመቁረጥ መሀከል ቀርተዋል። ሁለት እጣ ብቻ ቀረ። ከዚህ በመሀል በሚወጡት ሁለት እጣዎች እዚህ የተቀመጠው የቀሪው የቀሪው የመቶ ሰማንያ አራቱ ማየት የተሳናቸው ሰዎች እጣ ይወስናል። የሆስፒታሉ ኃላፊ ስራቸውን ቀጥለዋል። አራተኛው እጣ አወጡ። አራተኛው ደግሞ መዓዛ በራ። መዓዛ እዚህ ሆስፒታል ውስጥ በሰው ኃይል ልማት ውስጥ የምትሰራ መሆኗ ተገለጸ። መዓዛ የሃያ ስድስት አመት ወጣት ሴት ነች። በአይኖቿ አለማየት ሳትበገር የዚህን ሆስፒታል የዶክተሮች ቅጥር በከፍተኛ ሁኔታ ተቆናጣው የምትገኘው ጠንካራ ወጣት ነች። አሁን ወደ አምስተኛውና ወደ መጨረሻ ወጣ የሚካሄድበት ሰዓት ደረሰ። የሁሉም ልብ በአፋቸው ልወጣ ምንም አልቀረም። አብሶ እማ ከሶላይማን በላይ የተጨነቁ ይመስላሉ። እየቆሙ እየተቀመጡ ግራ መጋባት ውስጥ ናቸው። ሱላይማን ሌላ ዓለም ውስጥ ነው። ልቡ ወጠራ አድርጎ ይዟል። እጆቹ ላብ ተጨቅነዋል። እጆቹ በላብ ታጭቀዋል። ልብ ምቱ ፈጥኗል። እጁ ይንቀጠቀጣል። ዶክተር ያሬድ ወደ ሱላይማን ደጋግሞ እየዞረ የሚመለከተው ዶክተር ያሬድን ቢሆን በጣም በፍርሃት ውስጥ ነው። የመጨረሻውና የአምስተኛው ሰው ጥሪ እየጠበቀ ነው። ሁሉም በፍርሃት ተውጧል። የሆስፒታሉ ኃላፊ አምስተኛውን ወረቀት መዘዘ። አቀበለውና መድረክ መሪውን እንደተለመደው ወረቀቱን ገለጸ፣ ስሙን አነበበ። ውድና የተከበራቸው የቻናሌ ቤተሰቦች ክፍል 13 በዚህ ተጠናቋል። ክፍል አስራ አራት ላይ እንግዲህ ይሄ አምስተኛ ዙር እጣ የወጣው የማን ይሆናል ብላችሁ ታስባላችሁ? እኔ ግን ሶሌይማን እጣው የሚወጣለት ይመስለኛል። እናም እንግዲህ በጉጉት የሚጠብቃትን ፍቅረኛውን መርየምን አይኑን ታክሞ አይኑ እያየለት ቢያገኛት በጣም ደስ ይላል ማለት ነው። እንግዲህ የሶሌይማን እጣ ይወጣል ብዬ ተስፋ አለኝ። ክፍል አስራ አራት ላይ አብረን የምንሰማው ይሆናል። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። እያላችሁበት አላህ ይጠብቃችሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ፣ ሸር እያደረጋችሁ ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።